የጋራ አካፋዮች የጋራ አካፋዮች እያለ ነው። የጋራ እንግዲህ ሁለትና ከዛ በላይ የሆኑትን መጀመሪያ በተናጠል ፈልገናል፣ አይደል ከዚህ በፊት የአንድን ቁጥር አካፋይ፣ የዚህን ቁጥር የስድስትን አካፋይ ፈልግ፣ የአስራ ሁለትን አካፋይ፣ የሰባ ሁለትን አካፋይ ፈልጉ ምናምን ተብላችሁ ተጠይቃችኋል። በየተናጠል በየግል ማለት ነው። አሁን ደግሞ ሁለት ይሰጣችሁና የጋራ ፈልጉ ሲል መጀመሪያ የግላቸውን ትፈልጉና የጋራ ካለ ደግሞ ሁለት ውስጥም ያሉትን ትፈልጋላችሁ ማለት ነው። ወደ ትግበራው ስንሄድ ትግበራው ውስጥ በደንብ እናየዋለን። አሁን እዚህ ጋር ትግበራው ላይ ምንድነው የሚለን የ24 እና 32 አካፋዮችን ፈልግ ይላል። የ24 እና 32 አካፋዮችን ፈልግ ነው። አሁን ምንድነው የምናደርገው? አካፋዮቻቸውን እንፈልጋለን 24 ለብቻ የሰላሳ ሁለትንም ለብቻ 24 እነማን ናቸው አንድ ከዘስ ሁለት ሶስት አራት ስድስት ስምንት አስራ ሁለት ግማሽ ላይ ደረስን ራሱ ነዋል ማለት፣ እነኚህ ቁጥሮች የሀያ አራት አካፋይ ናቸው። ያ ማለት ሀያ አራት ለእነኚህ ቁጥሮች ያለ ቀር ይካፈላል ማለት ነው። የሰላሳ ሁለት እነማን ናቸው? ሁለት ለሶስት አይካፈልም ለአራት አራት ካለ ለስድስት አይካፈልም ለአምስት አይካፈልም ለስምንት ስምንት ቀጥሎ ከስምንት በኋላ የሰላሳ ሁለት ግማሽ አስራ ስድስት በቃ ከዛ ከግማሽ በኋላ ራሱ ሰላሳ ሁለት ነው የሚሆነው። አሁን ጥያቄውን መልሰናል። የስ አራት 24 እና ሰላሳ ሁለት አካፋዮች እነኙትና መልሰናል። አካፋዮች ካለን አካፋዮቹን ዘርዝረናል። የሀያ አራት እና የሰላሳ ሁለት የጋራ አካፋዮች እነማን ናቸው ይላል አሁን የጋራ እናወጣለን። የጋራ እነማን ናቸው? የጋራ አንድ፣ ሁለት፣ አራት አይደለ? አራት ሁለት ውስጥም አለ ስምንት ሁለት ውስጥም አለ፣ በቃ ሌላ የለም። ስለዚህ እንዘጋለን ቅንፉን አሁን ይሄው አካፋዮቹን ዘረዘርን፣ ሁሉ ነው የዚህንም ዘረዘርን። ከዛስ የጋራ አውጥኋላን የጋራ ወጣ። ከዛ የሀያ አራት እና የሰላሳ ሁለት ትልቁን የጋራ አካፋይ ያውጣ ይላል። ትልቁ ማነው አሁን? ከእነኝ ውስጥ ትልቁ የጋራ ትልቁ የጋራ ማነው? ነው ስምንት ነው የሚሆነው ማለት ትልቁ የጋራ ስምንት ነው። አያችሁ አሁን ትልቁ የጋራ አካፋ ትጋ ጋ የተባለው ለዛ ነው እንግዲህ ይሄን አብሬቬሽን ያዝ አሁን ስምንት ነው አደለ በዚህ ዘዴ አሁን አንጠቀምም ፈተና ላይ ምናምን በዚህ ዘዴ አንሰራም እያቸው አሁን ፈተና ላይ የ24 እና የ32 ትልቁ የጋራ አካፋይ ብትጠየቁ ይሄንን ሁሉ ዘርዝራችሁ ከዛ የጋራ አውጥታችሁ የጋራ ካወጣችሁ በኋላ ትልቁን ፈልጋችሁ? ትልቁን ይህንን ታደርጋላችሁ አደለም። እንበልና ስምንትን ስምንትን እዚህ ጋር ወይ እዚህ ጋር ዘላችሁ ቢሆንስ ተሳሳታችሁ። አላረብ ያው ተሳሳታላችሁ። ለአጋጣሚ ይሁን አንድ ሁለት አራት እዚህ ጋር ስምንትን ስምንት የሰላሳ ሁለት አካፋይ መሆኑን በቃ ልክ እየሰራችሁ እያለ ባይመጣላችሁ እና ብትረሱት መልሱን ረሳችሁት ማለት ነው። በዚህን ጊዜ ይሄ መንገድ ያሳሰታችኋል ከዛ ትልቁ ትጋማ ብላችሁ ትመልሳላችሁ። አራት ምርጫ ላይ ደግሞ አራት አለ። አሁን የምርጫ ጥያቄ ከሆነ አራት አለ። ምክንያቱም መምህራን ተማሪ እንዴት እንደሚሳሳት ስለሚያውቁ የሚሳሳት ተሳስተው የሚያመጡትን መልስ እንደውም መጀመሪያ ላይ ነው ኤ ብሎ አራት የሚለው ብዙ ተማሪ ተሳስቶ አራት ብሎ ቀደስ እያለው እንዲመልስ እንደዛ ነው የሚደረገው። ይሄ ያሰለቻል እያልኳችሁን አንደኛ ያሰለቻል ሁለተኛ ደግሞ መልሱን ልትሳሳቱም ትችላላችሁ የወዳክማችሁ መልሱን ልትሳሳቱ ትችላላችሁ እና በቀጣይ በምን አይነት መንገድ እንደምንሰራ ላሳያችሁ አሁን ይህንኑ ጥያቄ ይህንኑ ጥያቄ ከዚህ በኋላ ትግአና ትግአብን በምን አይነት ዘዴ ሳንሳሳት ቀለል ባለ መንገድ በምን አይነት መንገድ እንደምንሰራ ላሳያችሁ ምንድነው የምናደርገው የአብዥ ዛፍ ዘዴ እንጠቀማለን። ሀያ አራት ለሁለት ስንት ነው? አስራ ሁለት አስራ ሁለት ለሁለት ስድስት፣ በሁለት በሁለት ሶስት። አሁን ሶስት ምንድነች? ብቸኛ ነች። ቀጥ ይላል እዚህ ጋር ማለት ነው። ከፍለን ከፍለን መጨረሻ ላይ የሚመጣው ብቸኛ ቁጥር ከሆነ ቀጥ ብሎ ነው የሚቆመው። በተመሳሳይ በተመሳሳይ ሁኔታ ሰላሳ ሁለትን እንሰራለን። ሰላሳ ሁለትን በሁለት በስንት ነው በሁለት አሁን በሁለት እና በሶስት ማካፈል ምንም አይከብደንም፣ አስቸግረንም። እንደውም በ32 በሁለት 16 በሁለት ቁጥሩ ደግሞ ያነሰ ነው የሚመጣው። አያችሁ፣ የመጀመሪያው ነው ትንሽ ያዝ የሚያደርገን። አሁን ይሄ እንኳን ትናንሽ ቁጥር ነው፣ ትላልቅ ቢሆን የመጀመሪያው ነው ያዝ የሚያደርገን። በኋላ ላይ ቁጥሩ ያነሰ ሲመጣ እየቀለለ እየቀለለ ይመጣል። ዋናው ነገር መጀመሪያው ላይ አለመሳሳት ነው ማለት ነው። ስለዚህ ይሄንን ስድስት አሁን ይሄንን ሁለት በሁለት ስንት ነው? አስራ ስድስት በሁለት ስምንት ስምንት ነው አይደል? ስምንት ስምንትም በሁለት ደግሞ አራት አራትም በሁለት ደግሞ ሁለት። በቃ ሁለት ብቸኛ ነው፣ እዚህ እዚህ ጋር ይቆማል ማለት ነው። አሁን እነኚህን ሁለቱንም በርቢ እንጽፋለን፣ እነኚህም ማለት ነው። ይህም በርቢ ኤል ታደርጋላችሁ ብያችሁ አይደል? ይኸው ኤል እንደዚህ፣ ይኸው ኤል። በቃ እነኚህን ቁጥሮች ማባዛት ነው ምን ይሆናል? በተመሳሳይ አሁንም በትዩ ነው የምሰሩት እንዲህ ከሰራችሁ በኋላ እነኝን ቁጥሮች በዚህ ተጽፋላችሁ። ስንት ነው የሚሆነው? አንድ ሁለት ሶስት 3 2 አይለ ቁጥር 3 አይደለ ይሄ ምን ይሆናል? ሁለት አይለ ቁጥር 3 ሲባዛ በ3። ከዛስ እዚህ ጋር ምን አለ? 1 2 3 4 5 2 አይለ ቁጥር ስንት? ሁለት አይለ ቁጥር 5 ከዛ ሁለት አይለ ቁጥር 5። አሁን የጋራ ያው ቃሉ የሚለው ትገአ ነው ትጋአ ማለት ትልቁ ነው አደለ? ይሄ ትልቁ ነው አደለ? እኛ ደግሞ ትንሹን ነው የምንጎትተው። ትንሹ ትንሹ ማን ነው እሱ? ትንሹ ነው እንጎትታለን። አሁን እዚህ ጋር የምንፈልገው ትጋአ ከሆነ ከሁለቱ ይሄ ሁለት አይለ ቁጥር 3 ነው፣ ይሄ ሁለት አይለ ቁጥር 5 ነው። ከትጋአን የምናደርግ የምንፈልግ ከሆነ ትልቁ ነው አይደል? ይሄ ይሄ ትልቁ ከሆነ ትንሹን ትንሹን ነው የምንጎትተው ከሁለቱ ማለት ነው። ከሁለት አይለ ቁጥር 3 እና ከሁለት አይለ ቁጥር አምስት ማን ነው ትንሹ? ሁለት አይለ ቁጥር ሶስት ነው። በቃ የጋራ ያለው እሱ ብቻ ነው። ሁለት ሁለት ያለውን ቤዙን አያችሁ። ቤዝ ነው የሚባለው ይሄ አይለ ቁጥር ርቢ ላይ እችኛዋ እች አይለ ቁጥር ነች እችኛዋ ደግሞ መሰረት ነች አይደለ? ቤዝ ነው የምትባለው እች ቤዝ ነች። ይሄ አይለ ቁጥር ነው።